አንተ ብራዘር እየተገጠው ነው እንዴ? ማየት የራስህ ፋንታ ነው ብራዘር ማለት። አንቺ እናሽ ትበዳ የሸርሙጣ ልጅ የዲቃላ ልጅ፣ የዛች የዲቃላ ልጅ፣ ለእናትሽ ክብር ማትሰጪ፣ ለእናትሽ እንደዚህ የገፋሻት ለእኔ ብራዘር ትኛለሽ? ቆሻሻ! አንቺ ጸጉር እንደዚህ ስላሳደግሽ ነው እንጂ ካንቺ በላይ ድምፅ የወንድ ያለው አለ እንዴ? የዛች የልክ። ተረጋጋ ተረጋጋ፣ በቃ ብራዘር። ይሄ ቆሻሻ የለም አሁን ልመና

ሙተው ብሻል የለም፣ በቃ የለም። አልፎ ብሻል አልፎ ብሻል የለም። ለእናትሽ ክብር የሌለሽ ለእናትሽ እንደዚህ የገፋሻት እኮ ነሽ አንቺ። ለእናትሽ ክብር የለሽ፣ ሚዲያ ላይ አውጥተሽ ለእናትሽ ወደዛ ሂጅ ብለሽ የገፋሻት እኮ ነው። ጭራሽ ብራዘር ትኛለሽ? እኔማ ሴት ነኝ፣ የፈጠረኝ ሴት ነኝ። እሙሙ አለኝ፣ አንቺ አለሽ፣ አለም ቡሽሲ ቆሻሻ፣ ክብር ውሻ

ክብር የሌላት ሰው አንድ ሰው እንዲከበር ከሆነ በመጀመሪያ እኔ ስርዓት ያለኝ ነ ምናምን ብራዘር እና ወንድ መሆን እኮ ጀግንነት ነው። ወንድ መሆን ጀግንነት ነው። ጀግንነት ነው ብራዘር ምናምን ብለሽ አንቺ አንቺ ሃይማኖት የለሽ ምን የለሽ ገብርኤል ብለሽ ቅጣት ይዘሽ ምትወጪ አንበሳ ይዘሽ ምትወጪ ሆነሽ ገብርኤልን ብለሽ ምለሽ

ቆይ ፍሬ አትቀጭ፣ ቆይ ትቀጣ። መጀመሪያ እሷም እዛ ሄደህ ቁጭ ብለህ በቃ ዜዶ፣ እንደ ጃኒ ለምንድን ነው በስነ ስርዓትም አትቀጭው? ጃኒ እኔ ልቀጣ ነው፣ አሁን በእግሬ ልተከል ነው ባናቴ። አሌክስ ትቀጣና እኛም

ይሄ መገልበጡ ነው። አረ እንቃወማለን፣ ላቆይ እንቃወማለን ሳይሆን እሷ እኮ ጆንዳንኤል ዳንኤል ሌዝቢያን ብሎ እኮ ሰድቧታል። መብራሃንን ሌዝቢያን ብሎ እኮ ሰድቧታል። እንቃው ወማለን ጓደኛዋ ስለሆነ ያውቃታል፣ እሷ ያውቃታል። ጓደኛዋ ስለሆነ አንቺ ሌዝቢያን ሚስጥርሽ እንዳያወጣልሽ እኮ ብሏታል። መብራሃንን ጆን ዳንኤል ጀግና እኮ ነው ብሏታል እኮ ብሏታል እኮ ሚኬል

ብሏታል። አንቺ ሌዝቢያን ብሏታል። አሌክስ ከይትወፅ አሌክስ፣ ሁላችሁም ተረጋግጡ። የለም እንደ ድሮ ግፍት የለ ምን የለ ኧረ፣ አልቀጣም እኔ ለምን ለስ ክብር ነው ልቀጣለት የነበረ ለስ ክብር። እናቴ ትሙት እንጂ አንድ ቆሻሻ ቦርኮ ኮናት ልብስ ለገዛሽ ምናምን ከሷ የበለጠ

ልብስ ምናምን አለን እኮ ልብስ የላከችልኝ፣ ደግሞ ብሬስ ላስገባሁላት ነው አሉ እዚህ የላኩላት ጃሌኒ ገብሩ ምናምን ነው የሚባለው፣ አስገባሁላት አምስት ሺህ አምስት ሺህ ስላስገባሁላት ነው ልብስ ያላከችልኝ። ገባችሁ? በቅጣት እንኳን ቀጤ ሁለቴ ነው፣ ሁለቴ ነው እንደዚህ ያለች፣ ሁለቴ ነው እንደዚህ ያለች። ገባችሁ? አንድ አንበሳ እንደዚህ በልታ ቀረች። አንድ ደግሞ ገብርኤል ብላ የኔ ልብስ የሄለን ወርቁ እናሷ ያቀጣዋቸው በልታ ቀረች።

ረበጫሆኖ ም ላይ ያጋጠማልኝ ቆሻሻ አትነካ በቃ አትይ ችግር የለውም። እኔ ከፈለኩ ጃኒ ማለት ነው። አዲስ አበባ ላይ መብርሃንን ይኸው ኪዳና ምህረትን ላስመታችላለሁ። ኪዳና ምህረትን ብር ከፍዬ ኪዳና ምህረትን ብር ከፍዬ መብርሃንን ቆሻሻ

ላማይ እንቃወማለን ምናምን ትላለች እንዴ እድሜ ለጆን ዳንኤል ሰምተንዋል። ሚስጥርሽ ብሽቲ ትቀጣቀጣለሁ። ካልተቀጣች አልቀጣም። ሽንቲ ቤት አቅፋ ቁጭ ትበል። ካልተቀጣች አልቀጣም። አሌክስ፣ እኔ ማን ስለሆነች ነው እሷ? ይ ቆሻሻ

ሲሚል እንግሊዝ አንድ ነው። አሌክስ ምን ሆነሽ ነው የምትሳደሪ? ምን አርገሽ ነው? በአማርኛ በትግርኛ እናገራለሁ። አንድ ፍላጎቴ ጃኒ አጥቤ ነው ማሰጣሽ ግድ

ዋማሻአረበም በቃ ተፋችኝ፣ በቃ ቅጣቱ እንዲገባኝ ነዋ። ላይክ ምን እያወራሽ እንደሆነ እንድሰማሽ እኮ ነው እኔ ያልኩት ያልኩት እንጂ። ሲያስጠሉ ብዙ ነገር እኮ እየተናገርኩሽ ነው እኮ። እዚህ ጋር ብዙ ሰው አለ። ማማ ላይክ እዚህ ጋር ያለው ሰው አማረኛ በብዛት እንትን ነው አማረኛ ነው የሚሰሙት እና ትግረኛ የሰሙ ለዛ የእኔም ፋሚሊዎች እንዲሰሙ ነው።

እና ደግሞ በቃ በጣም ሆድ ብሷችኋል እንዴ? በጣም እየጫዋችሁ ነው ለሁለት። እንዴ አንቺ ግን ራስሽን በምን ሳብ ነው ያሰብሽው? ጀኒ ዲስ ኢዝ ኖርማል ጌም እኮ በጣም ዲፕ አረጋችሁ። ምንም ማለት አይደለሽም። ተራ ግን በጣም አላችሁብኝ። ላይክ ዲፕ አረጋችሁት ነገር ነገር አላችሁ። እኔ መቼ ነገር እኔ መቼ አናገርኩሽ ተቀጥቼ መጥቼ፣ ለምንድን ነው የማትቀጡልኝ ታዲያ? እኔ እኮ ንቀት ነው የምር

እኛ ሁለት ያሸነፍን አይደል አሌክስ? እኔ ልቀጣ አይደለ እንደ ቆምኩት እዚህ ጋር አሌክስ ጃኒ። አንደኛ ነገር ብንወጣ ለራሱ ለነሱ ነው እንጂ ለእኛ ነው የምንጎዳው። እነሱ ነው ላይክ እንትን ነው እንጠብ። እሺ ይቀጡልኝ እኮ ነው እያልኩ ያለሁት አሌክስ። እኔ እኮ ይቀጡልኝ ነው ዚዶ። ምን እንድትቀጣ ነበር የፈለግሽው? እኛም ጊፍት ይሰጠናል።

ስማ እነሱ ይልቅ ሪከርድ በጣም ስለማይደረጉ ስለማትደረግ በጣም እየለፋለፈች እንደሆነ አውቃለሁ። አይ ዶንት ኬር አባውት ስለዛ በጣም ቆይ ቆይ ቆይ፣ ማን ነው የማይደረገው? እኔ እኮ ከአንቺ በላይ ፌመስ እኮ ነኝ። አንቺ ደንቆሮ፣ ማን ነው ሪከርድ የማይደረገው? ከአንቺ በላይ እኔ ይታወቃለሁ። ልንገርሽ ቲክቶክ ላይ